ባብርነት ባንድነት ወንድማምችነት ሳንለያይ አንድ ሆነን በማከበራችን ለመስተዳደራችንም ሆነ ለመራችን ለተመራችን ሙሉ ለሁላችሁም ደስ ይበላቸው። በጣሪ ለዚህ አብቅቶናል። አሁኑም የተሻለ እናደርጋለን። ካልትግታተን አንድ ከሆነ አንድ ከሰራን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 አይማኖት ተከታዮች መስቀል የሁሉም ነው። ከሀገር አልፎ አጉር ነው። ከአጉር አልፎ የዓለም አቀፍ ነው። ስለዚህ ሁሉም በአንድነት ማክበር አለበት። ወጣቱም አዛውንቱም፣ ሴትም፣ ወንድም፣ እናትም አባትም የመስቀል ባልና ደመራን በክብር በአንድነት በአብሮነት በፍቅር በመተሳሰብ በሰላም አክብረን በሰላም ወደ ቤታችን እንድመለስ አደራ አደራ።